ቁርአን ሲቀራ ሱዳናዊ ነው የምትመስለው፣ ወይም ደግሞ አስተያየቶችን ሳይ ቁርአን ሲቀራ ሱዳናዊ ነው የሚመስለው ይሉሃል። አላሁ ላ ኢላሀ ኢላ ሁወ አልሀዩል ቀዩም ላ ተአኹዙሁ ሲነቱ ወላ ነውም እኛ ደግሞ በእስልምና ምን ይባል መሰለ ጀነት የእናት እግር ስር ነው የሚገኘው ስለሚባል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ጄሪ አክሽን ቤተሰቦች እንዴት ናችሁልን? እንኳን አደረሳችሁ ዒድ ሙባረክ ብያለው። በዓሉ በጥሩ ሁኔታ እንዳለፈ ተስፋ አደርጋለሁ። የት ሀገር አሳለፋችሁት? የት የኢድ ሰላት ሰገዳችሁ? ኮሜንት ላይ ብታሰፍሩልን ደስ ይለኛል። እኔ አዲስ አበባ ስቴዲየም ነበር የኢድ ሰላት የሰገድኩት፣ እንደምታዩት እዚህ ጋ ከወንድሜና ከጓደኞቼ ጋር ነበር የኤድ ሰላትን የሰገድለው። እጅግ በጣም ደስ የሚል ድባብ ነበረው። ማሻላ እጅግ በጣም በርካታ ሰው ነበር የተገኘው። ማሻላ እጅግ በጣም የሚያስደስት ነበር የዘንድሮ ኤድ። እናንተም ጋር ጥሩ እንዳለፈ ተስፋ አደርጋለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ሙንሽድ ቶፊቅ ዩሱፍ ሰይፉ ፋንታሁን ላይ ቀርቦ ነበርና እጅግ በጣም የሚያምር በዛ በሚያምር ድምፁ ቁርዓን ቀርቶ ነበር። ሰይፉ ፋንታሁን እጅግ በጣም ፈዞ ነበረ። እንዲሁም ደግሞ የንዋይ የአርቲስት ንዋይ ደበበ የቀድሞ ባለቤቱ አይዳ፣ እሷም እንግዲህ ሙስሊም ነች። ሰይፉ ፋንታሁን ላይ ቀርባ ነበርና ዳዕዋ አድርጋ ነበረ። እጅግ በጣም የሚገርም ሐዲስ ነው ለሰይፉ የነገረችው። ተገርሞ ነበር እሱም እና እነዚህና አስገራሚ የሆኑ ቪዲዮዎች እንግዲህ ለእናንተ ይዤላችሁ መጥቻ ያለው ኢድ ኢድ የሚሸቱ ቪዲዮዎችም አሉ። ታዲያ ቪዲዮውን እናንተ ላይክ ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ያይረሳ በቀጥታ ወደ ቪዲዮው الحمد لله رب العالمين الرحمن الرحيم

ይህ ቁጭን ያደረጋቸው ወላሂ እጅግ በጣም የሚያስገርሙ ሀጂ ጠሃ የታላቁ አኗር መስጂድ ኢማም እንዲሁም ደግሞ የኤድሳላት ሰላት ሁልጊዜ እሳቸው ነው የሚያሰግዱት። እዚህ አዲስ አበባ ስቴዲየም የሚሰግዱ ከሆነ ሼህ ጠሃ ናቸው የኢድ ሰላት የሚያሰግዱትና፣ ቁጭ ያደረጋቸው እኔ በኩሌ አንዳንዴ አረፋ ሲሆን ምናምን ነገር ሀጅ ያደርጋሉ። እና አንዳንዴ ከሰንት አንዴ እሳቸው አያሰግዱም። እሳቸው ካላሰገዱ ኢድ የሰገድ የኢድ ሰላት የሰገድኩም አይመስለኝም። ምክንያቱም በቃ ሁልጊዜ ከልጅነት ጀምሮ ሀጂጣ ወይም ሸጣ እሳቸው ናቸው የኢድ ሰላት የሚያሰግዱት እና የእሳቸውን ድምፅ ኮፒ ነው ያደረገው። ማሻላ ይመች። ረመዳን አለቀ። በዛ ውስጥ በረመዳን ውስጥ የነበሩ ኢባዳዎች ግን አሉ። ሰላተ ተራዊሕን ሰግዱ። የሰላተ ተራዊሕን ጥፍጥና የቀመሰ ሰው ያንን ጥፍጥና ከረመዳን በኋላ ባሉት ቀናቶች ሌሊት ላይ ቅያመል ለይልን እየሰገደ ያንን ጥፍጥና እያጣጣመ መቀጠል ይችላል። ዘካተል ፊጥርን ሰጥቶ የሰደቃን ጥፍጥና የቀመሰ ሰው ከረመዳን በኋላ ባሉት ቀናቶች ሰደቃን እየሰጠ የሰደቃን ጥፍጥናና አጅር እያገኘ መቀጠል ይችላል። ሌላው ደግሞ ጾም ከረመዳን በኋላ ባሉት ቀናቶች ሱና የሆኑ ጾሞችን እየጾመ የጾምን ጥፍጥና የጾምን አጅር እየተካፈለ መቀጠል ይችላል። جعلني الله <سؤال> وإياكم من الثابتين <سؤال> السلام عليكم وعليكم السلام ورحمة الله وبركاته ኢስሃቅ አብዱልካፊ እንግዲህ ቁርአን ሲቀራም እጅግ በጣም ድምፁ ያምራል። የሚያስተላልፋቸው መልእክቶቹም እጅግ በጣም ነው ደስ የሚሉም። ብዙ ጊዜ ቪዲዮን ወደ እናንተ አመጣለው። የሚገርም መልእክት ነው ያስተላለፈው። ትክክል ነው። ረመዳን ላይ እንግዲህ ስናደርጋቸው የነበሩ ኢባዳዎች ነበሩ እነዚህ ነተራዊ፣ ተሐጁድ፣ ቁርአን አብዝቶ መቅራት፣ አላህን ማውሳት ዚክር ማድረግ እነዚህ ነገር ከረመዳን በኋላ መቀጠል አለብን ብዬ አስባለሁኝ። እንዲሁም የረመዳን ውጤት ሸዋል ላይ ይታያል ይባላል ብዙ ጊዜ እና ከረመዳን በኋላ እንግዲህ በዚህ በሸዋል እንዲሁም ቀጣይ ኔክስት ረመዳን እስኪመጣ ድረስ እንግዲህ ራሳችን አብዴት ማድረግ አለብን ብዬ አስባለሁ። በኢባዳው በሁሉም ነገር ጠንካራ መሆን አለብን፣ ማስቀጠል አለብን ብዬ አስባለሁ። አላህ በዚህ በረመዳን ከተጠቀሙ ሰዎች ያደርገን። ለሙስሊም እህትና ወንድሞቼ መልካም በዓል እያልኩኝ እቺን ጋብዛችኋል። አንድ የገጠር ሰው አራቢ መስጊድ ውስጥ ሽንቱን በመሽናቱ ሰዎች ሊደበድቡት ሊገድሉት ተነሱ። በዚህን ወቅት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተዉት፣ ሽንቱን ይጨርስና ሽንቱ ላይ ውሃ ምጡና ደግሞስ ደሙን መጥረግ ይሻላል ሽንቱን? አሏቸው። በርካቶች ለዓለማት እዝነት የተላኩትን ነቢይ እንከተላለን እያሉ ውስጣቸው ግን አንዲት ጠብታ እዝነት እንኳን ጠፍቷል። ለብዙዎች ትልቅ ነገር መስሎ የሚታያቸው ሰውን ማዋረድ፣ መሳደብ ሆኗል። የሰውን አይብ እየተከታተሉ ለመሳደብ ስም ለመለጠፍ ከመሮጥ በፊት ምናለ ቀርበን ስህተቱን ለማረም ብንችል። ደሙን መጥረግ ይሻላል ሽንቱን። መልካም በዓል ብያለሁ። ሰላማችን ይብዛ። ኪዳ የገጠር ልጅ ከልብ እናመሰግናለን። ኪዳ ደራሲና ተራኪ ነው። ብዙ ጊዜ እንግዲህ ጁምዓ ላይ በተለይ፣ ዛሬ ጁምዓ ነው እያለ ኢስላሚክ ታሪኮችን አንዳንዴ መሐዲሶችን እንደዚህ ያቀርብልናል። ከልብ እናመሰግናለን ኪዳ። አላ ስብሓን ወተዓላ ሂዳ የስጥነው ማለት ፈልገው ያስታወሰንም ሀዲስ እጅግ በጣም የሚገርም ሀዲስ ነው። ነቢያቱ ሰለላሁ አለይሂ ወሰለም ስነ ምግባርን ለማሟላት ነው የተላኩትና በተግባር ያሳዩበት ስነ ምግባር ምን ሊመስል እንደሚችል በተግባር ያሳዩበት አንዱ ነው ብዬ አስባለሁ። ምክንያቱም መስጅድ ውስጥ አንድ ሰው በዚህ ወቅት አንድ ሰው መስጅድ ውስጥ ሲሻና ብናይ እንችላለን ወይ እንዲያንጠልጥለን አናውጠውም ወይ እዛን ቀጠቅጠውም ወይ ነቢያት ሰለላሁ ዓለይሂ ወሰለም ግን እንደዛ አይደለም ያሉት። ታውት ይጨርስ ከጨረሰ በኋላ በውሃ መጥረጉ የተሻለ ነው ብለው፣ እንግዲህ ስነምግባርን ምግባርን ነቢያችን ሰለላሁ ዓለይሂ ወሰለም የት ድረስ መሄድ እንዳለብን አስተምረውናል። ለዓለማት የተላኩት ነቢያችን ሰለላሁ ዓለይሂ ወሰለም የእሳቸውን ሱና የምንከተል ከሆነ እሳቸውን የምንወድ ከሆነ እኛም ስለምግባራችን ሊያምር ይገባል ብዬ አስባለሁ አሁን ወስዳችሁ ወደ አይዳ ቪዲዮ ነው የቀድሞ የነዋይ ደበበ ባለቤት ነች ሙስሊም ነች አሁን ላይ ከነዋይ ደበበ ጋር ቆይቷል ከተፋቱ የልጇ ሀዘን እጅግ በጣም ጎድቷት ነበር እና ስለሱ ነው ከሰይፉ ጋር እያወጋች የነበረው ቪዲዮ እንመልከትና ከዚ የራሳችን ሀሳብ ስቴት ትሰጥበታለን እንዴት ሆና ይሆን ምን የሚያጽናናት ምናምን ነው የሚሉኝ የደወሉ እኔ ትልቁ ነገር ያጽናናኝ ምንድን ነው? በቃ በቀጥታ ሀንድረድ ፐርሰንት በቃ ፊቴን ወደ አላህ ማዞሬ ነው። ረዳይ እሱ ደግሞ የሚሰግድበት ስጋጃ ደግሞ ለእህቴ ቤትም ሲሄድም እሱ አጋማለ። ቆይ ላሳየህ ይሄ እሱ የሚሰግድበት ስጋጃ ነው። በዚህ ነው የምሰግድበት። እና በጣም ሙር በቃ አጠገብ ያለ ያለ ነው ይመስለኝ በእኛ ደግሞ በእስልምና ምን ይባል መሰለ ጀነት የእናት እግር ስር ነው የሚገኘው ስለሚባል ከዚህ በፊት ኪድኒ ሰጥቼ ለማትረፍ እንደሞከርኩኝ አሁን ደግሞ ህይወቴ እስክታልፍ ድረስ እንግዲህ ጠዋትና ማታ እየሰገርኩኝ ለሱ ዱዓ አደርግለታለሁኝ አለሁ ይህ እንግዲህ የእስልምና አስተምሮት ነው እናቶቻችን በህይወት ያሉ ልንከባከባቸው የፈለጉትን በቻለው መጠን ማድረግ የምንችለው ልናደርግላቸው ይገባል የወላጅ ሀቅን የምንወጣ አላህ ያደርገን። በህይወት ከሌሉ ደግሞ ዱዓ ማድረግ እንዲሁም ደግሞ ለነሱ ሰደቃቱ ጃሪያ ሰደቃ ማድረግ እጅግ በጣም ጠቃሚ ነገር ነው። ስለዚህ በቻለው መጠን ይህንን ልናደርግ ይገባል። እንግዲህ እናት እንኳን ልጇ ሞቶ ይቀርና በህይወት እያለን እንኳን እንቅፋት ሲመታ የሆነ ነገር ስንሆን ምን ያህል እንደሚሰማት ምን ያህል እንደሚያማት እናውቃለን። እና አይዳ ገና ወጣት ልጇን ነው ያጣችውና በዚህም የተነሳ እጅግ በጣም በሀዘን ተጎድታለች። ነገር ግን ቁርኣን ነው የሚያጽናናኝ እያለች ነበር። ሌላ ቪዲዮ ነበር እና ቁርኣን ሳዳምጥ እጅግ በጣም ያጽናናኛል። ለሌሎች ሰዎችም እንደውም እመክራለሁ ሲጨነቁ ሲያዝኑ ቁርኣን እንዲያዳምጡ እያለች ነበርና እንግዲህ አላህ ስብሐነወተዓላ ሰብሩን ይስጥሽ፣ ከልጅሽ ጋርም የረሱል ሰለላሁ አለይሂ ወሰለም ጎረቤት በፊርደውሱ አንድ ላይ ያደርጋችሁ። ነው ማለት እፈልገው የልጅሽ ቀብሩን ኑር ያድርግለት። ቁርአን ሲቀራ ሱዳናዊ ነው የምትመስለው ወይም ደግሞ አስተያየቶችን ሳይ ቁርአን ሲቀራ ሱዳናዊ ነው የሚመስለው ይሉሃል ይሉኛል። ብዙም ብዙ ጊዜም ፌስቡክ ፔጅ ላይም እለቃለሁ። በሚሊዮንም የታዩ እይታዎች አሉ።

ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም። ማሻላ ማሻላ ማሻላ! ተውፊቅ ሙንሺድ ተውፊቅ፣ እንግዲህ በነሺዳ ሥራው እናውቀዋለን። አንዳንዴም ደግሞ ቲክቶክ ላይ እንዲህ ቁርአን እየቀራ ቪዲዮዎችን ይለቃልና እጅግ በጣም የሚያምር ድምፅ ነው ያለው። ሰይፉን ፈዞ እየተመለከተው ነበረና የሱዳኖችን ቁጭን ያደረገው ሙሉ ሠላሳ ጁዙን እንዲሠራ ነው የምፈልገው። እሱም ኢንሻላህ አንድ ወደ ቁርአኑ ሰላሳ ጁዝ ቁርአን ኢንሻላህ ሂጅ ይመጣለው የሚል እንግዲህ ከኢንተርቪው ላይ ሰምተናል። እንጠብቃለን። ተውፊቄ በዚህ ድምፅ፣ በዚህ በአማረ ድምፅ ቁርአን ቀርተህ እንግዲህ ወደኛ እንደምታደርሰን ተስፋ አደርጋለሁኝ። ለማንኛውም ለዛሬ ዜላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ኮድዳችሁት እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲደረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የዶል ምልክቷን ይጫኑ። ኢንሻላህ በቀጣይ በአዲስ በቆጆ ቪዲዮ እስከምንገናኝ፣ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢድ ሙባረክ።